ሰላም እንዴት ናችሁ? ቤተሰብ ሁሉ አማን ነው። ዛሬ ደግሞ ይሄኛው መረጃ ስለ ማህበር ቤት ስጠይቁኝ ለነበራችሁ ነው። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ አካባቢ የወጣ መረጃ ነው። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ከዚህ ቀደም በሰባ ሰላሳ በማህበር ለመደራጀት ተመዝግባችሁ ስማችሁ ከዚህ በታች የተዘረዘረ የ20/80 ና የ40/60 ተመዝጋቢዎች ከሚያዝያ 8 ቀን 2016 ጀምሮ ባሉት አምስት ተከታታይ የስራ ቀናት ውስጥ አዲስ አበባ ቤቶች ልማትና አስተዳደር ቢሮ ስድስተኛ ፎቅ የጋራ መኖሪያና የህብረት ስራ ማህበር ዳይሬክቶሬት ዘወትር በስራ ሰዓት በአካል በመገኘት ሪፖርት እንድታደርጉ እናሳውቃለን ይላል ማሳሰቢያ። ቀደም ሲል 70% በባንክ አካውንት ገንዘብ አስገብታችሁ ከሆነ የባንክ ስቴትመንት ይዛችሁ መቅረብ ይኖርባችኋል 70 ፐርሰንቱን ገቢ ያላደረጉ ከሆነ ለተመዘገቡበት የቤት አይነት ከሚያዝያ 8 2016 ዓ ም ጀምሮ ባሉት ተከታታይ አምስት የስራ ቀናት ውስጥ ገንዘቡን በቀድሞ የ4060 ወይም የ2080 ቤት ቁጠባ አካውንት ላይ ገቢ በማድረግና ስቴትመንት ይዛችሁ በመቅረብ ብቁ መሆን በአካል ቀርበው ማረጋገጥ ያስፈልጋል ነው የሚለው። ብቁ መሆኑን በአካል ቀርበው ማረጋገጥ ያስፈልጋል ነው የሚለው። ከዚህ ቀጥሎ ያው ዝርዝሮች አሉ፣ የሰው ስም ዝርዝሮች አሉ። ምናልባት ይሄኛው ዝርዝር በሁለቱም በባለ አንድም በባለ ሁለትም በባለ ሶስትም የቤት አይነት ተዘርዝሮ የተቀመጠ ነው። ግን ምናልባት ስማችሁ እና በስማችሁ ፊት ለፊት የተቀመጠው አካውንት ቁጥር ማች የማያደረጉ እኔ ገጥሞኛል። ማቀው ሰው ስላየውኝ አካውንት ቁጥሩ ሌላ ነው፣ ስሙ ያለበት መስመር ሌላ ነው። ስለዚህ ሽፍት ያደረገ ይመስለኛል። አንድ እሱ ነው። ሁለተኛ የስም አጻጻፉ የፊደል ልዩነት ሊኖር ስለሚችል ምናልባት ተቀራራቢ ነገር ካገኛችሁ ከስማችሁ አካውንት ቁጥሩን ወደ ላይ እና ወደ ታች የሽፍት አድርጎ ሊሆን ስለሚችል ቼክ ማድረግ ይፈልጋልና፣ ይሄ ለምን እንደወጣ ለአዲስ ነው ወይስ ከነባሩ ከተመዘገቡት ውስጥ ተመዝግበው ማህበራት ውስጥ ከገቡት ውስጥ ነው ወይስ አዲስ የሚደራጁ ናቸው የሚለው ግልጽ አይደለም። ቀርቦ ከሰኞ እስከ አርብ ባለው ውስጥ የአምስት የስራ ቀን ስለሚል ማጣራት ይፈልጋል እና። እነዚህ አሉ። ስለዚህ እነዚህ ባለ አንድ ምኝታ ተብለው የተመዘገቡ እንደዚህ እንደምታዩቸው ኦልሞስት ቁጥራቸው ስንት እንደሆነ ባላቅም እዚህ አሉ። ባለ አንድ ምኝታ ወደ ሀያ ሰባት ሰዎች ናቸው። የሀያ ሰባት ሰው ስም ይታየኛል። ቀጥሎ ባለ ሁለት ምኝታ ነው። ባለ ሁለት ምኝታ እንደምታዩት እሺ እስካሁን 60 ሰው ይታየኛል 64 አራት ሰው። ስለዚህ ባለ ሁለት ምኝታ ወደ ሰማንያ አንድ ሰዎች እዚህ ዝርዝራችሁ ወጥቷል። ከዛ ባለ 3 ምኝታ ነው። ባለ 3 ምኝታ ባለ 3 ምኝታ እዚህ 53 ሰዎች ስም ዝርዝር አለ እዚህ ዘጠና ሰው መቶ ስምንት ሰው ባለ ሶስት ምኝታ የመቶ ስምንት ሰዎች ዝርዝር እዚህኛው ጋ ይታየኛል ማለት ነው። ስለዚህ ስማችሁን ፈልጉ። አካውንት ቁጥራችሁ በትክክል ስለመቀመጡ ቸክ አርጉ። ስማችሁ ትክክል ስለመሆኑ ቸክ አርጉ። ምናልባት ከአሁን በፊት ተመዝግባችሁ የማህበር አባል የሆናችሁም ከሆነ ቸክ አርጉ። አዲስ የሚደራጀው ማህበርም ከሆነ በቀጣዮቹ አምስት ቀናት ውስጥ ሄዳችሁ ሪፖርት አድርጉ ስለተባለ እዛ እንድታረጋግጡ፣ ይሄ ወጥቷል። ለዚህ አሁን ያለው መረጃ ይሄ ነው። ምን እንደሆነ በደንብ ደግሞ ሄደን እናጣራለን ማለት ነው። በሌላ መረጃ እመለሳለሁ። በባይ ላይክ፣ ሼር፣ ሰብስክራይብ አድርጉት።